ሰላም አንተን መጎጂያ መንገድ ስላላገኘች በዚህ መንገድ አንተን የምትጎዳው በዚህ መንገድ ብቻ ስለሆነ በዚህ መንገድ አገኘች። ደካማ ጎንህ ልጆችህ እንደሆኑ ስላወቀች በደካማ ጎንህ ነው የነካችህ። እንጃሁን ነገጦ ድንገት ብድግ ብላ ሰኢድ እወድሃለሁ እንድታገባኝ እፈልጋለሁ ብትል እንድታገባት ነው። እንግዲህ ውድ ቤተሰቦች ሰኢድ ብቅ ብሎልና፣ ዛሬ በአዲስ ቪዲዮ እንግዲህ ስላየን ደስ ብሎናል። ስትጠፋ የሆነ ነገር ይሁን ክመስሎን ነበር። እንግዲህ አያችሁ ሰዎች ሰኢድ ወላሂ የመኒ የአረብ ሚስቱን ይዤ ኢትዮጵያ አልሄድኩም አለ ማለት ነው። ሰላም እንግዲህ ለዚህ ነገር መልሷ ምን እንደሆነ ከሰላም እንጠብቃለን። ሰላም ሱመያን ዋሽታ ሀሳቧን እንድትቀይር ያደረገችበት ምክንያት ለሰዒድ ያላትን ጥላቻና በቀል በዚህ ለመበቀል ነው ወይስ ሌላ ነገር አለ? ሰላም ይሄ ነገር ሁሉም እኔ ለሱመያ ብዬ ሳይሆን ሀቅ ነው እዚህ ጋር የምናገረው። ሱመያ በአሁኑ ስህተት አልሰራችም። ስህተት የሰራችው ሰላምና ሰላም ብቻ ናት። ምክንያቱም ሱመያ ወስና ልታገኘው ባለችው በሰዓት ይኸው ሰላም አንደኛ ውሸታም አስደረገቻት፣ ሁለተኛ ቃሏ እንድታጥፋ አስደረገች፣ ሶስተኛ የልጆቿን አባት እንዳታገኝ ያደረገች ይሄንን ነገር ያደረገችው እንግዲህ ሱመያ እና ሰላም ጓደኞች ናቸው። ከዚህ በፊት ሰላም ለሱመያ ብዙ ነገር አድርጋለች። በሌላ ነገር ልተረጉም ላይም አልችልም። ምክንያቱም ግን በአሁኑ ሰላም በሱመያ ደካማ ጎን ንገብታ ይሄንን ነገር ማለት አልነበረባትም። እንዲገናኙ ፈቅዳ ሰኢድን በራሷ መንገድ፣ በሌላ መንገድ መበቀል ትችል ነበረ። ለሰኢድ ዋጋውን መስጠት ከፈለገች እሱመያ ጋር ከተገናኘ በኋላ የሚገባውን ነገር ማድረግ ትችል ነበር። ግን ይህንን ነገር እንግዲህ ከሱመያ ጋር ከተገናኙ በቃል ወይም ተንኮል መስራታችንን ብላ ፈርታ ቀድማ አስባ ይህንን ነገር አደረገች ሰኢድ ላይ። ለምን ሰኢድን ብዙ ጊዜ ሰላም ተቀይመዋለች፣ ይቅርታ አላደረገችለትም ማለት ነው። አሰላሙ አለይኩም ወረህመቱላ ወበረካቱ። ሰላም ሰላም ላይ የተከበራችሁ ቤተሰቦች በያላችሁበት በሰላማችሁ ዝግባል አለ ሀገራችንን ሰላም ያድርግልን እላችኋለሁ። ዛሬም በአዲስ ቪዲዮ ብቅ ብዬላችኋለሁ። ቪዲዮ ምንድነው እንግዲህ እንዳያችሁት ሰኢድ ወደ ኢትዮጵያ ከገባ በኋላ ጠፍቶም ነበር አሁን ደግሞ ብቅ ብሏል። ስለመጣ እንኳን ደህና መጣ ደስ ብሎኛል። እንደዚህ ስላየሆነ ሁላችንም ደስ ብሎናል ማለት ነው። ግን አሁን ሰኢድ በድጋሚ ለሱመያም ሌላ እድል ሰጥቷታል። እንግዲህ ሱመያ ከራሷ ጋር ሁና አውርታ ወስና ልጆቹን ልታሳየው ከወሰነች አሁንም ጊዜው ገና ነው። ግን ደግሞ ይህንን ጥፋት ሙሉ በሙሉ ሱመያን መዝለም ወይም መውቀስ አንችልም። ሁላችንም እንደምናውቀው ሰላም ሱመያ ላይ በአሁኑ ጨዋታ ተጫውታለች ማለት ነው። ሱመያ እንግዲህ በሰው መሸወድ አትችልም ነበር፣ ግን ደግሞ አሁን ላይ ተሸውዳለች። ምን ማድረግ አይቻልም። ከሰው ስህተት፣ ከብረት ዝገት አይጠፋም ይባላል ማለት ነው። እንግዲህ የተሳሳተችው እሷ ምንድን ነው፣ እንገናኝ ብላ ሀሳቧን ወስና ተናግራ ሰኢድን ሳታገኝ መቅረቷ ነው ማለት ነው። ሰኢድን ሳታገኝ የቀረችበትን ምክንያት ደግሞ ተናግራለች። ሰኢድ ከሚስቱ ጋር መጣ፣ ከሚስቱ ጋር ሊያገናኘኝ ሳይነግረኝ ደብቆ በሚል ነገር ነው። ይህንን ነገር ደግሞ ሰላም ናት እንደዚህ የማይሆን ነገር እና የማይሆን የጅል ሀሳብ ያሳሰበችሀት ማለት ነው። እኔ እኮ በሰዓቱ ብያለሁ፣ በሰዓቱ ስልክ ብታነሳልኝ ኖሮ ሱመያ ው ባገኛት ኖሮ ብዬ በማንኛውም አጋጣሚ ነግራት ነበር። ግን ደግሞ በሰዓቱ ሰይድ ሪፖርት በደረሰበት ሰዓት ላይ እሷ ወላ ኦንላይን የለች፣ ወላ ሰልኳ አይሰራ ሁሉ ነገሩ ዝግ ነው፣ ተዘጋግቷል ማለት ነው። በዛ ሰዓት አንስታው ቢሆን ይህ ሁሉ ነገር አይፈጠርም። እሱም ሲደውል አጊተው ብሆን አናግራው ብሆን ይሄ ነገር ባልተፈጠረ ነበር ግን ሁሉም ነገር አለ ያለው ነው የሚሆነው አላህ ከጻፈው እና አላህ ከቀደረው ውጪ ምንም አይነት ነገር ሊሆንም ሊፈጠርም አይችልም በፍጹም እኛ እናስባለን አላህ ያሳካል ለሁሉም ነገር የሰው ልጅ ሰበብ ነው ሰበብ ሰበብ በምንም ነገር በጥሩም ይሁን በመጥፎ ሰበብ የሚሆነው የሰው ልጅ ነው የሰው ልጅ ሰበብ ይሆናል ማለት ነው ግን ደግሞ ይሄ ያለ ሆኖ አሁን ዛሬ ሰኢድ ምን አለለ ሰላም አንቺ፣ እኔ ሱመያን እንዳገኝ አትፈልግም ወይ ደግሞ ትወጂኛለሽ ወይ ከወደርሽኝ እኔ እንዳገባሽ ከፈለግሽ፣ ባልና ሚስት እንድንታረቅ የማትፈልጊው እኔ እንዳገባሽ ትፈልጋለሽ ወይ እንዳገባሽ ከፈለግሽ ወተሽ ግልጹን ተናገሪ እያለ ነው። ሰላም ግን የእውነት አንተ እንደዚህ ስራ አደረገች? የእውነት አንተ ወዳህ ነው የሚመስልክ? አንዳንዴ ስህተትን መስራት ጥሩ አይደለም ሰላም ሙምኪን ይህንን ነገር እያደረገችብህ ያለችው አንተ ሱመያን የዛ ጊዜ እዚህ መተ ለመፈለግ ሱመያን ካልሰጠች ብለህ ፓስፖርቷን በወሰድክባት ሰዓት ሰላም እንደዚህ እንደተናደደች በባህር ወደ ሀገር እንደሄደች ታውቃለህ ይሄ ነገር አንተ ላይ ቂም ያስያዛት ነው እንደሚመስለው አንዳንዴ ነገሮችን በጥሩ ጎን መውሰድ ሰላም ብትወድህና ብታፈቅርህ እየተገናኛችሁ አይደል እንዴ? ከአንድ ሀይሉ ስንት ተገናኝታችኋል? አንተነህ ሰላም ፍቅር ካለባት በዛ ጊዜ ሰኢድ እወድሃለሁ፣ አፈቅርሃለሁ ማለት ትነግራለች። ምን አሽከረከራት እንደዚህ? ከሰና ኢትዮጵያ ከኢትዮጵያ የመን ከየመን ኢትዮጵያ እንዳንተ ሳለ ሱመያ እያገዘች ብዙ ጊዜ ተመራሳለች። መቼም ይህንን ነገር ሰላም አንተ ወዳ አፍቅራ አንተን ለማግባት ነው ብዬ አላስብም። እሷም ይህንን ነገር አታስብም። ምክንያቱም ያው ሱመያ ጓደኛዋ ስለሆነች ይህንን ነገር አታደርግም በሱመያ ላይ፣ ለራሷም ደግሞ አታደርግም። የራሷ የሆነ ነገር ሊኖራት ይችላል ማለት ነው። ሁላችንም የማናውቀው ከአንድ ሰው ጀርባ የሆነ ነገር አለ። መቼም ሳታወራ ሰርገን ነበር፣ ግን አላስቻለኝም። በልጆች የመጣችብኝ ልጆችን ላሳይ ነው ስትለኝ

ያንን እንትን ብይት ትቼ መጣሁኝ። ለጊዜው ካንስል አድርጌ መጣሁኝ። እሷ ግን በቃሉ አልተገኘችም። ያለችውም ሰምታችኋል፣ ራሳችሁ ብዙ ነገር ነው እንደምሱ ያለችው። እሷ የምትለው ያው እናንተ መደሰማችሁት። ብቻውን አንድ ላይ መጣሁ ሚስቱን ሊያሳየኝ ነው አለች። ወላሂ የኔ እጃት አልመጣውም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 ብቻውን አደለም የመጣው። አረቧ ሚስቱን ያገባትን ይዟትን የመጣው ከእሷ ጋር አብሮ እየመጡ ነው ብላ ነገረቻት። ሰላም እዛ ነበረች። ከዛ በላይ እንደለች አላቅም። ኢትዮጵያ ትምጣ እዛቱን አላቅም። ተገናኝትን ነበር፣ ፓስፖርቷን ሰጠዋት። በቃ እኔ የመጣችው ለትን ከሆነ የተከታተለኝ ነው ታልካ ነው። ከሱመያ ጋርም ተመካክሮ ነው። እንደውም ያሰብኩት ሱመያ ራሱ መታዛ የነበረች ነበር ይመስለኝ። እና ሱመያ ሌሊችም ኢትዮጵያ ነች ሰላም ግን እዛ ነበረች። አሁንም እዛ ትሆን እዚህ ትሆን አለቀም፣ ይሄው ላተን ብቻ ነኝ እንጃ። ግራን የሚገባው እና የሰላም ችግር ነው እኔ ይመስለኛል። እኔና ሱመያ እንድንተረቅ አትፈልግም ሰላም። ከዛ በኋላ እኔ ማገባውን ሳጣ አሷና ጉቻት እንድኖርን ፈልገው መሰለኝ። ሰላም እንዳገባሽ ከፈለክሽ ግልጹን ተናገሪ ሰላም የመልክ ትላንችም ብዙ ተንኮሎችን እየሰራሽ ነው። ሱመያ የምታገዥ እያስመሰልሽ አንቺ ሰላም ራሷ ትፈልገኛለች እንዳገባት። ሰላም ራሷ እኔን ትፈልገኛለች ማለት ነው እንዳገባት። ግን አሁን ድንገት ነገ ጠዋት፣ እሺ አንተ ልክ እንዳልከው አንተ አሁን በሌላ መንገድ ያደረግከውን ነገር ረስተ ሊሆን ይችላል። ቀላል ነገር ነው ብለው ወስደው ሊሆን ይችላል። ፓስፖርት መቀማት፣ ፓስፖርት መቀማት ደግሞ ነብስን መቀማት ያክል ነው። ይቺ ሰው በሰው ሀገር ላይ እያለች መውጫ መግቢያ እንደሌላት አድርገ እያወቅ ፓስፖርቷን ወስደባ አማራጭ ስታጣ በባህር እንደደስ ታውቃለህ። ለአንተ ይሄ ነገር ሊቀልል ይችላል፣ ለእሷ ደግሞ ይሄ ነገር ቀላል አይደለም። ሰው ሄዶ ይህንን ነገር እንደ ቁም ነገር ቆጥራብህ ነው የተበቀለችግ ሱመያ ጋር በመገናኛ ሱመያ ጋር በመገናኛ ባለቀ ወቅት ብቅ ብላለች። ሱመያ ከአረሚስቱ ጋር ነው የመጣው ከሰኢድ ጋር እንዳትገናኝ ልጆችሽንም እንዳታሳይ ኪ ልጆችሽን ይቀማሻል ብላ ይሆናል። ልጆቹን ወስዶ ከሚስቱ ጋር ወደ የመን ቢመጣ ምን ታደርጊያለሽ? በም ነገራትም ሊሆን ይችላል። ይሄ አንተ እንደዚህ ያለችት ሰላም ለምንድን ነው ብለህ አስብ። ስለምትወደኝ ነው ብለህ ታስባለህ? አታስብ። አንተን በዚህ መንገድ ተበቀለችክ። ሰላም አንተን መጉዚያ መንገድ ስላላገኘች በዚህ መንገድ አንተን የምትጎዳው በዚህ መንገድ ብቻ ስለሆነ በዚህ መንገድ አገኘች። ደካማ ጎንህ ልጆችክ እንደሆኑ ስላወቀች በደካማ ጎንህ ነው የነካችህ። እንጂ አሁን ነገ ጧት ድንገት ብድግ ብላ ሰኢድ እወድሃለሁ እንድታገባኝ ይፈልጋለሁ ብትል እንድታገባት ነው ውስ የምታደርግ ነው። ሰላም ከአንተ ፍቅር ሳይሆን የያዛት በቀል ነው፣ በቀል አንዳንዴ ሰው ያደረገውን ነገር ይረሳና፣ አሁን አንተ አይነት ነገር ረስተሃል። ከነጭራሹ ፓስፖርቷን ስለመለስክላት ሰላም ለአንተ ምንም አይነት ክፋት የማታስብ ነው የሚመስልክ። ግን ደግሞ እሷማ እሷ ያለፈችበትን መንገድ እንድታልፍ ነው አሁን ያደረገችት፣ እንጂ እኔ ወዳ ከአፍቅራክ እንድታገባት ፈልጋ አይመስለኝም በጭራሽ። አንድ ሰው የራሱ የሆነ ስሜት የራሱ የሆነ ቁስል ሊኖረው ይችላል። በዛ በቁስል ላይ ጨው ያረክ በዛ ሰዓት ላይ እንዳቆሰርካት አሁንም አንተ መታ በቁስሉ ላይ ጨው ነው ይነሰነሰችብክ። ለምን? እሷንም ስለጎዳት እሷንም ካንዳይሉ ሁለት የሰላስ ለቀስ ተጥቃት እግሮ ላይ ተንበርክካ ስለለመነችክ አሁንም አንተ ያንን ህመም ያንንም ቁስል እንድታይን ያደረገች ልጆችን ቀርበህ በማያቻ ከሚስት ጋር በመገናኛ ሙምኪን ያቺ ቀን ለአንተና ለሱመያ የመጨረሻችሁ መታረቂያ ሊሆን ይችል ነበር። የዚህ ሁሉ ነገር መቋጫ ሊሆን ይችል ነበር። ግን ሊሆን አልቻለም። ለምን? ሰላም ስለተናደረችብህ። አሁንም ሰላም ተወጅኛለሽ ወይ ከወደርሽኝ፣ ወድሻለሁ፣ ወደሃለሁ ብለሽ ውጭና ተናገሪ ከምትል በፊት አንተ ራስህ ሰላምን ይቅርታ በል ከልብህ ሰላምን ይቅርታ ጠይቅ። ለምን ሰላምን ይቅርታ መጠየቅ እንዳለብህ ታውቃለህ። እቺ ሴትዮ ነገ ከሆነ ወዳም ምን እንደምታደርግ ስለማታውቅ አሁንም ሙምኪን ሌላ ፉርሳ አግኝታችሁ ሌላ እድል አግኝታችሁ በሌላ መንገድ ልትታረቁ እንኳን ብትዘጋጁ ድንገት በመሀል ገብታ ሰላም እንደዚህ ካለች፣ አንተ ሱመያን ማግኘትም መታረቅም ማትችልም። አሁንም አንተ ባላሰብኮ መንገድ ገብታ የሆነ ነገር ካለች ለሱመያ የው ሱመያ ባጭሩ ይሄን ነገር አመነች። ድጋሚ የማትራረን ነገር እንደማታምን በምን ታውቃለህ? ስለማታውቅ፣ ሌላ ምንም አማራጭ ስለሌለህ አንድ እና አንድ ድልህ አንድ እና አንድ ነገር ምንድን ነው? ሰላምን ወጥታ አንተ ራስህ ይቅርታ መጠየቅ ላደረግካት ነገር በጊዜው እሷ እግር ላይ የወደቀች? ስለምን ፓስፖርቴን እያለ ስታለቅስ ስለነበር ሁላችን የምናውቃለን፣ ይህንን ነገር ማለት ነው። በቀላል ነገር ሸውደ ስለሆነ ይህንን ነገር ያደረገው ይህንን ነገር እዚህ ሀገር በፖሊስ አስይዘሃት፣ ፖሊስ ስለኋላ ያረባርበህ ፖሊሶች ሲሰተህ ከዛ ዝውር ስትል ከጇ መንጥቀ እኔ ጋ እንኳን እኔ ቤት መታ ለመነችግ እኔ ራሱ ስጥ ብዬ ለመንኩክ እምቢ አልከን በሰዓቱ። አንተ ሱመያን ማግኛ መስሎ ነበር የታየክ። ግን ሱመያን ማግኛ መንገዱ አይደለም። ያ ነገር አልፎ ወራቶች አስቆጥሯል። ወራቶች አስቆጥሮ ግን ያለፈ የመሰለን ጊዜ እንደ አዲስ መጣ ይው። አንተ ባልጠበቅከው መንገድ፣ አንተ ባላሰብከው ነገር ድንገት ብድግ ብላ ነገሮችን በሙሉ አበላሸችብክ። ይሄ ታዲያ ድንገት ተንስታ ያደረገችው ነገር የዓመት ህልምህን ዓመት ሙሉ ጓግተ ስትጠብቀው የነበረውን ነገር አላበላሸብቅም? አበላሽ ቶብሃል እንደኔ አበላሽቶብሃል። ስለዚህ ከዚህ በኋላ ያለ አማራጭ ምንድን ነው ሰላምን ይቅርታ መጠየቅ። ሰላምን ይቅርታ ጠይቀ ከሰላም ጋር ሰላም ፈጥረህ ከዛ በኋላ ደግሞ ያለውን ከሱመያ ጋር ለምን ሱመያ ጋር አንድ እርምጃ ለመገናኘት በተራመርክ ሰዓት አንድ እርምጃ ሱመያ ወደ ኋላ ተሰብባለች። ሰላም አሁን አገባ አላገባ አሁን ቀላል ነገር ነበረ፣ ግን ደበቀሽ፣ ዋሸሽ፣ ዋሽቶሽ ሚስቱን ይዞ ነው የመጣው። ከሚስቱ ጋር ስትጥባ ላይ ያደርግ እንድታደርግልን ነው የሚፈልገው ስላለችኝ ተውችህ። ይሄ ነገር አንተ ናቁሱ ተጎድተበታል በዚህ ነገር። አሁን አላሁ ዓለም፣ በዚህ ሰዓት ተገናኝታችሁ ቢሆን አብራችሁ ከልጆቻችሁ ጋር እንኪን ጥሩ ጊዜ ያሳለፋችሁ ነበር። እንኪን አፍቆተን እየተወጣ ነበር የልጆችን ሽታ፣ ልጆችን ስመ አቅፈ፣ ሚስትህን ይቅርታ ጠይቀ ከአንድ ላይ የምትሆንበት ጊዜ ነበር። ግን ፈጃ፣ ነገሮች ተበላሹ። አሁንም ወደፊት ለምታደርገው ነገር አስበክ ወስነህ ማድረግ ነው ያለብህ። ለምን ሱመያ ብቻ አይደለችማ በዚህ ነገር ላይ ጥፋተኛ። ሱመያ ብቻ ጥፋተኛ ማድረግ ማንም እንት ሊያችለው። እሷ አሁን እንደሸወደች ነገ ከነገ ወዲያም በሌላ ነገር ብትመጣ በሌላ ነገር ታበላሽብሃለች። አሁን ኢትዮጵያም ትሁን የመንም አናቅም፣ ሁላችንም ግን የሆነ ሰዓት ላይ የት እንዳለች መዋቅ አይቀርም። በዛ ሰዓት ይቅርታ መጠየቅ